ሽአሽ ዛ ዋ አኪ ሰሄድተው በቃ ትደውል። ተው ልንገርሽ፣ እኔ መጥፎ ነገር ያልኳት ነገር የለም። አንተን እዛ ሆስፒታል እንደዛ ሆነ ካየሁ ጊዜ ሮጬ ወደ እሷ ጋር ነው የሄድኩት። ከዛ ደወልኩላት፣ ጠራኋት። ስትመጣ ያልኳት በቃ ለአንቺ ብሎ ሠኢድ በረኪና ጠጥቶ ሆስፒታል ነው ያለች። እኔ ቪዲዮ ቅድምም ቀርጫለሁ አሁንም እየቀረጽ ነ የመጀመሪያውን የሁለተኛውንም ታያለክ። እኔ ያልኳት ሌላ ነገር የለም እኮ በቃ እኔ ምን ላድርግ ታዲያ? አንተው ራስህን ባፍቅ፣ ለሮዛ ስል በረኪና አይደለም መርዝ አይደለም ቦምብ ጠጣላታለሁ ያልከኝ ይሄ ስእ የነገርኳት ሌላ ምን አልኳት? በቃ ሠኢዶ ሠኢዶ፣ በቃ በቃ ሠኢዶ፣ በቃ እንግዲህ፣ እስኪ እሱ እኮ በቃ በቃ። እኔ እውነት ተመልካቾች፣ እንደዚህ ትሆናለች ብዬ በጭራሽ ጭራሽ፣ በቃ እንደዚህ ትሆናለች በጭራሽ። እኔ በቃ ሰይድ እንደዛ ሲሆን አየሁት። ነገርኳት እኔ የነገርኳት ለሮዛ የነገርኳት። እኔ ከሮዛ ሌላ ችግርም የለብኝም ሊኖርብኝም አይችልም። የነገርኳት በቃ ለሷ ሲል እንደዚህ እንደሆነ ለሷ ሲል መድኃኒት እንደጠጣ አዝናለት እንድትወደው ብዬ ነው፣ በቃ ወደ እሱ እንድትመለስ በቃ እሺ እንድትለው ብዬ ነው፣ እሱ ሲጎዳ ማየት ስለማልችል ማለት ነው። ግድ እኮ የምትወድ ሱ የእናንተ ካሉን በቃ የራሱ ህይወት እንኳን እንዲኖር ደነኛና ጤነኛ ሆኖ ቢኖር ነው የሚያስፈልገው። ደግሞ ለእሷ ሲል እንዴት መጠጠት የለበትም። ግን ደግሞ እሷ እንደዚህ ትሆናለች ብዬም አላሰብኩም እኔ እንጂ ምንም ያጠፋውትም ያልኩትም ሌላ ነገር የለም። ለአንቺ ሲል ታሞ ሆስፒታል ገባ ነው በቃ ያልኳት የዛኔ። በቃ ለእኔ ሲል እንደዚህ ሆነ ብላ እንድትመጣ እንድትቀርቡ ብዬ እንጂ እኔ ሌላ ምንም ሀሳብ የለም። እሳሱ አዚሶ ጭራሽ ባስ ብለው ሁለቱም ሆስፒታል፣ ሁለቱም ሊሞቱ እንደ እኔን ለማጥለው ነው። ሁለቱም ተያይዘው ሊሄዱ ነገ

የሆነ ነገር ብለሻ ከሆነ ከዚች ግቢያ ውጭ በፖሊስ ማስይዝሽ በህግ ትጠይቂያለሽ። ቤዛ ነገሩ ቤዛ ምን ብለሻ ሆስፒታል መታሽ፣ ኔጋ ዶክተሩ ምን ስትዪ ነበር? እንዴት እንደጠራች ዶክተሩ ራሱ ነገር አገባኝ። ምን ስታወሪ ነበ ነበር ምናምን ከአንቺ ጋር ማውራት ስላስጠላኝ ኢንቶጫ ላይ ነበር። ጨፍን ይዙ እንጂ አወራሽም በሙሉ ሰምቼ ነበር። ሲጀመር ደግሞ ቪዲዮ ቀረጽሽ ነበር። እንዴት ታወቅሽ? ነገረችኝ። እሷ ደ ነገረችኝ። በእኔ ምክንያት አይደለም። ተረዳኝ፣ ትንሽ እንኳን አንተ እንኳን ትንሽ ተረዳኝ። እስኪ እኮ ሰው ልጅ ሳይሆን የሆነ ጅንጅሮ ምን ጨክኝ፣ ምን አደረኳት? አነኳት? ገደልኳት? ሂጂና ቤትሽ ግቢና፣ መድኃኒቱ ሰብስቢን ዋጪ፣ ጠጪ፣ በረኪና ጠጪ፣ ሙች አልኳት።

ሰማሽ፣ አለ አባት ሞትም ትድናለች። ሰማሽ፣ ያለ አንቺ አላጣሽተውም አላበላሽተውም፣ አትፍሪ። ግን የሆነ ነገር ልትያቻለች ብትያት ነው የምትበላው የምጠጣው፣ ገባሽ አይደል? አሁን ከዚህ ቤት አትወጪ። ከመውጣትሽ በፊት ላይ ፖሊስ ጋር ደውዬ እዚሁ ተይዘሽ ፖሊሶች እየቀጠቀጡ ያድረሻትን ተናገሪ ከሚሉሽ እና አቁ ልዝች ተናግረች ያለውን ችግር ብንፋት ያሻላል። የሚያስፈልገውን ሕክምና ማድረግ ካለበት አድርግላት፣ አግዛት። ደግሞ እሷ አሁን ትድናለች። አሁን ካልተናገርሽ እሷም እሷ ሳትናገር ካልተናገርሽ እንትኑ እየበዛ እኔ ምን አጥፍቼ? ጓደኛው ራሱ መሰከረች አይደል? እኔ ሰበብ አታድርገኝ። እኔ መጥፎ ነገር ያልኳት ነገር የለም። አንተን እዛ ሆስፒታል ካየሁ ጊዜ ሮጭ ወደ እሷ ጋር ነው የሄድኩት። ከዛ ደወልኩላት ጠራዋት። ስትመጣ ያልኳት በቃ ለአንቺ ብሎ ሠኢድ በረኪና ጠጥቶ ሆስፒታል ነው ያለው ሠኢድ። እኔ ቪዲዮ ቅድምም ቀርጫለሁ፣ አሁንም እየቀረጽኩ ነው። የመጀመሪያውንም የሁለተኛውንም ታያለክ። እኔ ያልኳት ሌላ ነገር የለም እኮ በቃ እሷ ሮዛን ደወልኩላት፣ ጠራዋት። ሌላ ምንም ያልኳት ነገር የለም። ለገበሽታም በረከከ ቀለበት ሊያደርግልኝ ስል እምቢ አልሽ። ሰዎች ህዝብ አሳቅሽበት አልኳት። ስለዚህ እሺ ባይዋግብ ነው ያልኳት። በቃ ሌላ ነገር አላልኳትም እኔ ሌላ ከፋት የሚያሰብኩትም የለ ምንም ነገር የለም። ለአንተው አዝኜ ነው በቃ መታ እንድታገባሽ እንድትልህ ነው። አንተን አልጋ ላይ ሆስፒታል ትዬ ስሄድ እኔ ምን ያህል እንደተረበሽ አይገባህማ፣ አንተ አትረዳኝማ። ለዛ ብዬ ነው እንጂ ምንም ከሮዛ ጋር ምንም ነገር የለም። ሌላም ደግሞ ምንም አላረኳትም። ለእርግ ታዲያ አንተው እራስህን እባፍቅ ለሮዛ ስል በረኪና አይደለም መርዝ አይደለም ቦምብ ጠጣላት፣ አለው ያልከኝ ይሄን ነው ስጄ ነገርኳት። ሌላ ምን አልኳት ጋር ያለኝ ነገር